የመጀመሪያ ቪዲዮ ከመስራት አብሪ እኔ እንደኛው ቪዲዮ የሚሰራሁት እሺ። አስረጅን። ስለ ቪዲዮ ስትሰሪ ምን እንዳልሽ እና እንደምትፈልጊ በምን እንድን እንደምትፈልጊ እህታችንን በምን እንድንረዳት እንደምትፈልጊ አስረጅን። እሺ፣ ቪዲዮ ከመስራት በፊት እኔ በቅርበትም አውቃት የሰፈሬ ልጅ ነበረች እና ከዛሬ አራት ዓመት በፊት ዱባይ ነበረች። ዱባይ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ አውቃለሁኝ። ጊዜ እንዳለች ግን እዚህ ሀገር እኔም እዚሁን ያለሁት ላገኛት ግን አልቻልኩም ነበረ። አሁን ከአራት ዓመት በኋላ ኢትዮጵያ ከሄደች በኋላ አገኘናት እና በኢሞ ስናወራት የነበረችበት ሁኔታ ነገረችን። ከዛ እኔ ባጭሩ መጥቼ እዚህ ቪዲዮ ሰራሁኝ። ጉዳዩ አሳጥሬ እነግርሻለሁ። ከዛ ልጅቷን አይቀርብልሽ ና ለራሳ ጠይቀታለች። ጉዳዩ ምን መሰለሽ? የሀበሻ ሬስቶራንት ውስጥ ተቀጥራት አገር ቤት ኢትዮጵያ የሀበሻ ሬስቶራንት ውስጥ ተቀጥራት ሰራ ነበረ ልጅቷ እዚህ ከመምጣቷ በፊት እዛ ተቀጥራ በምሰራበት ሰዓት የአሰሪዋ ጓደኛ የሆነች እዚህ ሀገር ምግብ ቤት ያላት ሴት አለች። እች ልጅ እዛ ቤት ባህላዊ ምግቦች ትሰራለች። ጎበዝናት ባህላዊ ምግቦችን አሪፍ አርገታ ስታበስል ታይ እና መጀመሪያም ዱባይ የመምጣት ፈላጎት ነበራት ልጅቷ። ዱባይ መሄድ ትፈልግ ያለች አደለ ስትላት፣ አዎ በቃ እኔ ምግብ ቤት ስላለኝ እኔ ጋር ለውሰድሽ እና እዛ ትሰሪያለሽ ትላታለች። እሷም መጀመሪያም ፍላጎት ስለነበራት እዚህ ትመጣለች። ከመጣቻት በኋላ መጀመሪያ ከኢትዮጵያ ስትመጣ በኢትዮጵያ ብር እንደምትከፍላት አነገረቻት። እዚህ ከመጣቻት በኋላ እንዳለችውም ስራዋን ቀጠለች። በመሀል እንደ ማንኛውም ሰው ስልክ ትፈልጋለች። በጣም ትንሽ የህፃን ልጅ ትታ ነበረ እየመጣችው። ቤተሰቦችን ለማግኘት ስልክ ምናምን ስትል አይ እዚህ ቤት ስልክ መያዝ አይቻልም። ስልክ ማውራት ስትፈልጊ በወር አንድ ቀን እኔ ራሴ ደውዬ ለአስር እና ከአስራአምስት ደቂቃ ያልበለጠ አገናኝሻለሁ ተባለች። ከዛ በወር አንድ ቀን ወደ ቤተሰቦቿ ጋር ትደውልና እናቷና ልጇን ታገኛለች። ብርም ደግሞ ወሯ ሲደርስ በወር በወር አይደለም የሚሰጣት የሁለት ወር የሶስት ወር በአንዴ የአንድ ወሩን ይያዝና የአንድ ወሩን ይላክላታል። የአንድ ወሩን ይያዝና የአንድ ወር ይላክላታል። ታሪኩ በጣም ሰፊ ነው። ባጭሩ ግን የሚከፈላት በኢትዮጵያ አስር ሺህ የኢትዮጵያ ብር ነው። እሱም ወደ ኢትዮጵያን የሚላክላት እንጂ በእጇ አይሰጣትም። እንደዚህ ስታደርግ ሴትዮዋ ጠይቂያት ነበራለች። በዛት እሷ ኢንፎርሜሽን ምንም የላትም። ዱባይ ውስጥ ምግብ ቤት ለሚሰራም ሰው፣ መዳን ቤት ለሚሰራ ሰው ስንብር እንደሚከፈለው ምንም የምታውቀው ነገር የለም። ስለ ሶሻል ሚዲያም ኢትዮጵያም እያለች ስለ ሶሻል ሚዲያም ምንም አይነት ግንዛቤ ስላልነበራት የተባለችውን እሺ ብላ መስራት ቀጠለች። ከሆነ ጊዜ በኋላ ወንድሟ እዚህ ሀገር አክስቷ ልጅ ስላለች የልጅቷ ወንድም አክስቷ ልጅ ጋር ይደውልና እህቴ እኮ ዱባይ ነግባለችያ። ይቅርታ እኔ ጥያቄዎች እየጠየኩሽ እያጠራ ነው እንደሚሄድ ገብተን የምናስኪል ትልያዝ እና መጀመሪያ በስንት ተስማምተው ከኢትዮጵያ እንዳመጣቻት እና እዚህ ከመጣች በኋላ ስንት እንደምትከፍላት ይቅርታ፣ አልጻፍኩኝ። እኔ አይምሮዬ ሙሉውን አይዝም። በመጀመሪያ ደረጃ የተበዳይ ስም ማን ነው ስሟ ስሟ እርስቴ ትባላለች የአባቷ ስም ግን አላውቀውም ችግር የለውም ስሟ በቂ ነው እሺ እርስተ ናታ መጣ አይደለ እርስተ ለአንቺ ምን ልሽ ናት የሰፈር ልጅ ናት የሰፈር ቤት እሺ መጀመሪያ ከኢትዮጵያ ስታመጣት የሬስቶራንቷ ባለቤት በስንት ደሞዝ ተስማምተው ነው የመጣች ደሞዝ አልተነጋገርንም አለች ደሞዝ ሳይነጋገሩ ነው ያመጣቻት። ካመጣቻት በኋላ ኢማራት ከገባች በኋላ ነው ደሞዝ በኢትዮጵያ አስር ሺህ ነው ብላ የነገረቻት። እሺ በአስር ሺህ የኢትዮጵያ ብር ደሞዝ በድርሃም ሶስት መቶ ድርሃም። በሶስት መቶ ድርሃም ታችን ለስንት ጊዜ ያገለገለች ቪዲዮ አድርቼ ባወራሽ ችግር አለው ቪዲዮ ለምን ለምን ማጥፋት ፈለግሽ? ምክንያቱመዳሚያ እየሄደች እየመጣች ስለሆነ ስራም ስለም ችግር የለም። ኦልሬዲ ስላየንሽ በቪዲዮ ማንነትሽ ማጥፋት ትችያለሽ። ችግር እሺ እሺ፣ አጥፍ ችግር የለም። እሺ እና አስር ሺህ ብር ለስንት አመታት ነው? በአስር ሺህ ብር የሰራችው እህታችን ሁለት አመቷ ጨርሳ መሄድ ስትፈልግ መሄድ አትችይም ብላት ከእንደገና ቪዛውን አደሰችላትና አራት አመቷ ሳይሞላት ነው በመሀል ያሳፈረቻት። ስለዚህ ሶስት ዓመት ከዛ ከስንት ጊዜ ወሩን በትክክል አላውቀውም፣ ግን ራሷ አለት ነግርሽ ትችላለን። ሶስት አመት ከምናምን እንለዋለን፣ ችግር የለውም። ሶስት አመት ከምናምን ጊዜውን በትክክል ስለማልኩ። እሺ በዚህ ጊዜ ውስጥ በሶስት አመት ከምናምን ውስጥ አስር ሺህ ነበር ደሞዟ። ሌላ ምን በደል ሊደርስባት ነበር? አይ የመጀመሪያ ሁለት አመቷ አስር ሺህ ብር፣ ከዛ በኋላ ደግሞ አንድ ሺህ የኢትዮጵያ ብር ተጨመራልኝ አለች። አስራ አንድ ሺህ ሆነላት። ከስንት ጊዜ በኋላ ከስንት ከሁለት አመት ሁለት አመት ተጨርሳ የሶስተኛ ስትጀምር አንድ ሺህ ተጨማለ። ከሁለት አመት በኋላ አንድ ሺህ ብር ተጨምረ። ከዛ ውጭ ስልክ የላትም። ስልክ በፍጹም እዛ ቤት ከገባሽ ስልክ ይዛ አታውቅም። እሺ ከሁለት ዓመት በኋላ አንድ ሺህ በተጨምሮ ሆን ስልክ፣ በፊት ስማ አይፈቀድላትም ነበር። ቤተሰቦቿ ጋር በየስንት ጊዜ ትደውል ነበር? በወር አንድ ቀን፣ በዛ ቢባል ከሁለት ወር አንድ ቀን። በወር በምትደውለው ደሞዟ የሚላክላት በየሁለት ወሩ ነበር። አው የአንድ ወር እየያዘብኝና የአንድ ወር ይላክልኛል። የሁለት ወር ትይዝና የአንድ ወር ይላክልኛል። እንዴ ሁለት ወር ያዘች የአንድ ወር ማለት ደመወዟ የሚላከው በየሶስት ወሩ ነው ማለት ነው። እሺ፣ ከዛ ውጭስ ምን አይ ምን በደል ይደርስባት ነበር? ከነዚህ ከጠቀስሻቸው ነገሮች ውጪ በግል የሚደርሱባት ብዙ በደሎች እንዳሉ ነው ነገረችኝ። በዋናነት ግን በጣም ረጅም ሰዓት ትሰራ እንደነበረ እና በቂ ውሃ መጠጣት እንደማይቻል። በቂ ውሃ ጠጥተን በፈለኩት ሰዓት ሽንት ቤት መሄድ አልችልም ማለት በቂ የሆነ ውሃ እንደፈለኩት መጠጣት አልችልም። ምክንያቱም ሽንት ቤት በቀን ከሁለት ጊዜ በላይ ሽንት ቤት መሄድ አይቻልም። ማይ ጉድነት እንደፈለግ መጠጣት አልችልም፣ ምክንያቱም ሽንት ከሁለት ጊዜ በላይ በቀን መሄድ ስለማይቻል። ሌላው ከኢትዮጵያ ውስጥ ምግብስ እኔ እንጃ፣ ስለምግብ አልነገረችም፣ አልጠየኳትም። ከዛ ውጭ ስድብና ዱላ አለ። እኔ አልጠየኳትም ስለሱ። ስንት ሰዓታት ነበር የምትሰራው ግን? ከኢትዮጵያ ውጭ ጠዋት አምስት ሰዓት ወደ 2 የምትሄደው መትሄዶው ፋይቭ ኤም ከዛ ስንት ሰዓት ወደ መኝታ ትሄዳለች? 2 ኤም። ረዝም በ24 ሰዓት ሊሞላ እኮ ትሪ አወር ብቻ ነው የቀረው። ስለዚህ ከሀያ አንድ ሰዓት ነው የምትሰራው እያልሽ ነው። አምስት ሰዓት እገባለሁ፣ ስምንት ሰዓት ከሌለ ከማታው ስምንት ሰዓት ነው እገባለች። ስምንት ሰዓት በኢማራት ስምንት ሰዓት ከሆነ በኢትዮጵያ ከምሽት ሁለት ሰዓት ነው። አንቺ ግን እያልሻለሽ ለሊት ሁለት ሰዓት ነው እህቴ። እርግጠኛ ነው በኢማራት ሁለት ሰዓት ሌሊት ሰዓት ትንቴ። ስለዚህ ሀያ አራት ሰዓት ሊሞላ ሶስት ሰዓት ብቻ ቀረው። አምስት ሰዓት ተነስታ እስከ ሁለት ሰዓት ድረስ ምጥቆይ ከሆነ ሀያ አንድ ሰዓት ነው የምትሰራው ማለት እኮ ነው። ሀያ አንድ ሰዓት? አዎ እንደዛ ነው ያለች። ሬስቶራንቱ ትዌንቲ ፎር አወር ነው የሚሰራው። አላውቅም እሱ። ኦኬ እሺ፣ አሁንስ የሬስቶራንቱን ስም አትናገሪም? የሬስቶራንቱ ስም እራሷ አትናገር ልጅቷ ሪያት። እሺ ትምጣ። እሺ አቡ ሰጭኝ እፈልጋለሁ። ምክንያቱም ልጅተው ያለችው ክፍለ ሀገር ነው። በሌላ ሰው ስልክ ገጽታ አስገብቼ ነው እንድትጠይቂያት ያደረኩት። ምንም ችግር የለውም፣ ታይም ሰጥሻለሁ። ኦኬ እንጠብቃለን። መጥታ ባለቤቷ የሬስቶራንቱን ስም እንድትነግረን እንፈልጋለን። ምክንያቱም ይሄ ነገር የሬስቶራንቱ ስም ካልተገለጸ የሌላ ሬስቶራንት ስም እየጠፋ ነው። የሳራ አልሀበሻ ሬስቶራንት ስም እየጠፋ ነው። ብዙ ብራንች ያለው ቪዲዮውን ስትሰሪ ብዙ ብራንች ያለው ኢማራት ላይ ስላልሽ፣ ብዙ ብራንች ያላት ደግሞ ሳራ አልሀበሻ ስለሆነች ሰዎች እስኳናት ብለ ነው ስለዚህ ይሄ ደግሞ በእሷ ሀቅ ላይ ሀራም ነው ግዴታ መታ የሬስቶራንቱን ስም መግለጽ እና ማስረጃ ማቅረብ አለባት ማስረጃ ካልቀራ ተቀባይነት አይኖሩም እኛ እዛ ሬስቶራንት ውስጥ ተሰራ እንደነበረ ማስረጃ እንፈልጋለን ምክንያቱም ማንም ሰው ተነስቶ አንድ የአንድን ሬስቶራንት ስም ለማጥፋት የሆነ ሰው ለሆነ ሰው ከፍሎ እንደዚህ ሊያደርግ ስለሚችል ስለዚህ መታህታችን ስትነግረን ማስረጃ እዛ ሬስቶራንት ውስጥ የእውነት ትሰራ እንደነበረ ማስረጃዎችን ታቀርብልናለች። ትጠይቅ ያትፈልገውን መረጃ ሁሉ ተሰጥሻለች። ለዚህ እርግጠኛ ነኝ ማስረጃ እኔም እንደዛ ነው የምሰራው። ኦኬ እንደዛ ነው የምትሰሪው፣ ሀያ አንድ ሰዓት ነው የምትሰሪው እና እንዴት እዚህ ጋር ታይም ኖረሽ እዚህ ጋር፣ እኔም እንደዛ ነው የምሰራው ብላ የጻፈችው ልጅ ያዙልኝ! እንዴት ሀያ አንድ ሰዓት እየሰራሽ ከሆነ አሁን ምን እያረክሽ ነው እዚህ ጋር? ቲክቶክ ኮመንት እያረክሽ ነው። እንዴት እንደዚህ አይነት ነፃነት ኖረሽ? ሀያ አንድ ሰዓት የሚሰራ ሰው እዚህ ሰዓት በስራ ሰዓት ቲክቶክ ላይ ኮመንት ላይ ይገኛል? አብዬ ከገስቱ በጥቶ ደውዬ ልምጣ። ኦኬ ደውለሽ ነው ችግር የለውም። ጋስት ላይ ሆነሽ መደወላችሁ። አንድ ስልክ ነው ያለሽ? ያለው በዚህኛው ስልኬ ነው እሺ። መቀየርም ትችያለሽ ከፈለግሽ፣ ከፈለክሽ እንዴት ነው መታሁን ነው እሷም በቪዲዮ ነው አይደል የምናገኛት? ቆይ እንት ወጣለች። ደውላ ትመጣ ልጅቷ፣ የጉዳዩዋ ባለቤት መምጣት አለባት። በጣም ደግሞ የሚገርመኝ ነገር አንዳንዴ የሆነ ነገር ሲባል እኔም የኔን ታሪክ የምታወራ ነው የሚመስለኝ። በቃ ሙድ ሆኗል። የሆነ ነገር ሲባል እኔም የኔን ታሪክ እናንተ የኔን ታሪክ የምታወራ ነው የሚመስለኝ ያሉ። ከዛ አሁን አንዷ እኔም እንደዛ ነው የምሰራው ብላ ዱቅ አንድ ሰዓት ከሰራሽ እዚህ ኮመንት ላይ